ሰላም ጤና ይስጥልኝ ይቻላ ቤተሰቦች እንደምንቆያችሁ፣ ላሁን ያሰባሰብኳቸውን ሁለት መረጃዎችን ወደ እናንተ አቀርባለሁ። በመጀመሪያ አርስቶች ላስተዋወቃችሁ። የመጀመሪያው አርስት ትግራይ ክልል ለፌዴራል መንግስት የጻፈው ደብዳቤ ይመለከታል። ሁለተኛው ደግሞ ወደ ባህር ማዶ ተሻግረን ኤለን መስክ የመንግስትን ስራ መልቀቁን ይፋ ማድረጉን እሱን እንመለከታለን። አሁን ወደ መጀመሪያው ዜና እንለፍ። ትግራይ ክልል ጭነት ይዘው የሚጓጓዙ ተሽከርካሪዎች መከልከላቸውን በተመለከተ ለፌዴራል መንግስት ደብዳቤ ጽፏል። ይህም ደብዳቤው ለክቡር ዶክተር ካሳሁን ጎፌ የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር፣ ለክቡር ዶክተር አብዱልሐኪም ሙሉ የንግድና ቀጠናዊ ትስስር ሚኒስቴር ቤታ አዲስ አበባ ይላል ጉዳዩ በትግራይ ክልል ጭነት ይዘው የሚጓጓዙ ተሽከርካሪዎች መከልከላቸው ይመለከታል። ከእርሱ ጉዳዩ እንደተገለጸው በትግራይ ክልል የተለያዩ ቸቀቶች ይዘው በአፋር ክልል መስመር የሚጓጓዙ ተሽከርካሪዎች ከቀን 18092017 ዓ.ም ጀምሮ ሰርዶ በሚገኝ የፍተሻ ጣቢያ ወደ ትግራይ እንዳይሄዱ እንደተከለከሉ ከተለያዩ ምንጮች ስለሰማን በምን ምክንያት እንደተከለከሉ ማብራሪያ እንዲሰጥ እየጠየቀን ለሚሰጠን አዎንታዊ ምላሽ ምስጋናችን ከወዲሁ እናሳስባለን የሚል ደብዳቤ ጽፎ ምላሽ እየተጠባበቀ ይገኛል። ሁለተኛዋ ዜና ደግሞ ኤለን መስክ የመንግስትን ስራ መልቀቁትን የተመለከተ ነው። ኤለን መስክ የመንግስት ስራውን ለቋል። በፕሬዚዳንት ዶናልድ ትራምፕ አስተዳደር የፌዴራል ወጪን ለመቀነስ በማለም ለወራት የመንግስት ቅልጥፍና ኮሚሽን ዶጊ የሚል ስያሜ የተሰጠውን ክፍል ሲመራ የቆየው አሜሪካዊ ቢሊዮነር ኤለን መስክ ስልጣኑን ለቀቀ። በትናንትናው ነው ስልጣኑን የለቀቀው። ቢሊዮነሩ ፕሬዝደንት ትራምፕን አመሰግናለሁ ብሏል። በኤክስ ገጹ የመንግስት ልዩ ሰራተኛ ሁኜ ያደረግኩት ቆይታ አብቅቷል። በፕሬዚዳንት ትራምፕ አላስፈላጊ ወጪዎችን ለመቀነስ ለተሰጠኝ ዕድል ማመስገን እፈልጋለሁ ሲል ጽፏል። አክሎም የመንግስት ቅልጥፍና ኮሚሽን ተልእኮ ከጊዜ ወደ ጊዜ እየጠነከረ ይሄዳል፣ በሁሉም የመንግስት ዘርፎች ይተገበራል ብሏል ሲል ገልጿል። ትራምፕ የመንግስት ወጪን ለመቀነስ እና የፌደራል መንግስቱን በአዲስ መልክ ለመቅረት የመንግስት ቅልጥፍና ኮሚሽን የሚያደርገውን ጥረት እንዲመራ የቴስላ እና የስፔስ ኤክስ ዋና ስራ አስፈጻሚ አጋራቸው ለመስክ ሰጥተውት እንደነበር የሚታወስ ነው። መስክ በብዙ ሺዎች የሚቆጠሩ የመንግስት ሰራተኞችን ከስራ ለማባረር ባሳየው ቆራጥ ቆራጥ አመራር በመላው ዩናይትድ ስቴትስ ያለው ቅሬታ እየጨመረ ነው። ሮይተርስ እንደዘገበው በዚህ ፕሮግራም ወደ 200 ሺህ የሚጠጉ ሰራተኞች ከስራ ተባረዋል ሲል ጋዜጣ ፕላስ ዘግቧል።